ትርቴ ምን ሆንሽ ነው የቆዘምሹ? አይ ረባቂሽ ቺ ቦቼ እኮ ነኝ። እንኳን ቆዘመሽ ቀርና ማለት ነው እያሰብሻለሽ ነው። እንኳን ማግለጭ ምንሽ ነው። ለነገሩ አንተ ምን አለብህ፣ ተጫውትብኝ እንጂ። ዲ፣ ቆይ ትርቴ፣ ምንድነው ነው እንዴ ያስደበርኩሽ? አዎ፣ አንተ ነው ያስደበርከኝ። ምን አድርጌ? ምን ያላደረግከኝ ነገር አለ? ባለፈው ለእኔ ስትዘፍንልኝ የነበረውን ዘፈን ለዛ ጄሪ ለምትባል ስትዘፍንላት ሰማሁ። ዲታ፣ ያለሱ ነው እንዴ? ምን ችግር አለው? አላንቆረቁርልሽም እንዴ? አሁን ደግሞ እኔ በሌለውበት ጠብቀ ለእሷ ማርዘነ ብያልክ እንደዘፈንክላት ሰምቻለሁ። እሱን ትረተይ ደግሞ ማን የተቀደደልሽ ማንስ ቢቀደድልኝ አንተ ምን አገባ? ዲ ትረተይ ምን ሆነሻል? የነበረችኝ ዘፈን ስላልዘፈንኩልሽ ከሆነማ ከሆነ እየደጋግምኩ ደጋግም የደጋግምኩ ዘፍንልሻለሁ። ሙች እኔ እንደሷ አይደለም የምፈልገው። ዲ ትረተይ ታዲያ ምንድን ነው? ለእሷ ልጅ ምንም አይነት ዘፈን እንድዘፍንላት አልፈልግም ማለት ለምን? በቃ መስፈንም ካለብህ ለኔና ለኔ ብቻ እንድዘፍን ነው የምፈልገው። ምን ዋጋ አለው? አንቺ እኮ ለእኔ ምንም ፈላጎት የለሽም። እሱ እንዴት አወቅህ? ነው የእኔ ቦቼ። አረ ተረታዬ ምን ላክ የሴትነት ጉዳይ ይዞ፣ አንተ ግን ምን ይገባሃል? አረ እናንተ ነገር ይበቃል። ዘፈን ለእሱ አለ ዘፍን። እኔ አልዘፍንም። ሲጀመር እኮ አንቺ ተረታ ዛሬ ቆይ፣ ቀኑ ምንድን ነው? ማክሰኞም አይደለም፣ አለም አይደለም፣ ማክሰኞም አይደለም። እንዲህ ዛሬ ሴቶች ወንዶችን አስማምጡበት የተባላችሁበት ቀን ነው። አወጀ እንዴ? እንዴት አወጀ እንዴ? ዲ ትረትናታ እስከ ዛሬ ድረስ ብላኝ የማታውቀው ነገር ክሆን ያለችኝ ምን ብላ ነው? እዲ ቦችዬ፣ ቦቼ፣ የኔ ጠንበለል፣ የኔ ማር ዘነብ፣ የኔ ማር ማራታ ታታታታታ አትለኝ ይመሰለሽ እንደው የሰው ልጅ ሲባል እኮ የጣለውን ሲያነሱበት ድሮም አይወድም ማን የወደቀው ማን የተነሰው ምን ማለት ነው ይሄ ግልጽ እኮ ነው ያኔ እንደምታፈቅራት ስትነግራት እንደ ወንድምነት ነው የምፈልግህ ብልሃል አልነበረ ግን ደግሞ አሁን ይህን ሰሞን ከኔ ጋር በተደጋጋሚ ያየችህና ቅናት ያንጨረጭራት ጀመረ ቆይ ቆይ ቆይ ቆይ ቆይ ቆይ ግን አንቺ እንዴት አወቅሽኝ እሷ ነታ ቅድም ታ የባጤ ቆጡን ስትዘባርቅ ነበረችው ምን ብላ እኔን እያለ በራችን ላይ መጥቶ ሲጃጃል ደስ ይለኛል። በተለይ ደግሞ ይሄን ባለ ሀገር ቁምጣውን ለብሶ መጥቶ በራችን ላይ ሲዘፍንልኝ በጣም ደስ ይለኛል። አትለኝም መሰለ ትይ? ወይኔ ቦቼ፣ ድሮም እኮ እሷ ለጨዋታ እንደምትፈልገኝ ያቅ ነበር ትይ። እኔም እኮ እሱን ያበሳጨኝ እሷን እሷን እያልክ ብቻ እንድትጃጃል ታዲያ። ይሄ ይደብር ቀላል ይደብራል። ግን እኮ በቃ ቀድም መተስ ይገነ ድፋር ገን ሄደች የኔነሽ እጣ ፈንታ ሆኖ ድል ቢያስተያየኝ የኔነሽ የት ሄድክ? ውይ አለሁ። ይህም እኮ ቢሆን ግን ቅናት ነው። ምኑ ዘፈኑ? ምን ዘፈኑ ነው? ባለፈው እኔ ስስም ሀይ ተቀንተረን እንዴ ዛሬ ሳመችው ቆሽ ታዲያ ምን ተሻለኝ ቦቼ? እኔ እንግዲህ እንደዛ ሆኑ እንዲሆን አልልህም። የሚሻልህን አንተ ለራስ ታውቃለህ። ለማንኛውም ማለት ነው። በቃ ቻው። ይሄ ቁንጅና እኮ በቃ ሴቶቹን እኩል ያጋድላቸው እኮ ነው እኮ ነው